የሃን አባት ታረቀኝን የሀናን ፎቶ ከስድስት አመት በፊት ቤተ ክርስቲያን ሄደው እየተሳለሙ እንዳሉና አምጥተው እንዳሳደጓት ነገሩት። እናም እኔ ስማቸውንም አላቅም ምንነታቸውንም አላቅም የሀናን ፎቶ ብቻ ይዤ ነው አለ። ከዛም ታረቀ ደግሞ ማለት ምንድን ነው እነዚህን ሰዎች አፈላልገህ እንድታገኝልኝ ሲሉ ሀና መጣች። ከሀና ጋር የሚያገናኘው ነገር አለ አለ ታረቅኝ። አዎ አለ። ያ ማለት ወይዘሮ ሜላት እንግዲህ የሀና እናት ነች። ወይዘሮ ሜላት ሀናን የሰየመቻት ሀሴት ብላ ነው። እንግዲህ የሀና አባት ደግሞ ሀናን ሀኔ ብሎ ሰይሟታል። አይገርምም? አሁን የሀና አባት እመም ስለበዛባቸው እሷን ብቻዋን ጥለው መሄድ ስላልፈለጉ ነው ይህ ሁሉ የሚያደርጉት። እናም አሁን እንደምንም አፈላልጎ በፎቶዋ ፈልጎ የሀናን ቤተሰቦች ማግኘት ይፈልጋሉ። እናም ታረቀኝን እርዳኝ አሉት። ሀና ስትመጣ ደንግጠው ቶሎ ብለው ፎቶውን ከመጽሐፍ ውስጥ ደበቁት። ምን ተርበተበቱ። ከዛ ምንድን ነው ሰላም አላችሁ ስትላቸው ሁለቱም ጸጥ አሉ። ከዛም ልጄ ሰላም ዋልሽ አሏት በመስጠመጥ። ዛሬ ደግሞ ሰላም የሚለ እንዴ አለች። ልጄ ሰላም ዋልሽ አሏት በድንጋጤ መንፈስ። እሷም ሰላም ነኝ፣ ምን ነው ሞቅ ያለ ወሬ ይዛችኋል መሰል እንዳረብሻችሁ አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ ለይትናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሳብስክራይብ እያደረጋችሁ እንግዲህ ኖላዊ ቀጣይ ፓርት ይዘን መተናል። ማለት ነው ኖላዊ በጣም አስተማሪና እጅግ ደስ የሚል ድራማ ነው። ሀና እንግዲህ ከስራ ስትመለስ፣ እንደውም ደግሞ ጆሮና የሀና አባት በጣም ተጣልተዋል። ጆሮ አሁን ብቸኝነት ተሰምቶት የሀናን አባት በኃይለኛውም በስተመጨረሻ ተናገራቸው። ነገር ግን ታረቀኝን አስታርቄ ብሎ ጠርቶት ታረቀ ደግሞ እንደማያሳፍራውት ሰዎች ይጠይቃቸው፣ እሄ ሌባ አይደለም ልዛመደው፣ ልጎራበተው ይቅርና በአይኔ ማየት አልፈልግም። ሲያስደበድበኝ ነው ወይ የምጠብቀው ሲላቸው፣ ሲለውም እንደ ምን አድርጉ ምንድን ነው ሲለም፣ ሆቴል ይዞኝ ሄዶ ቁርስን ብላ ብሎ አጣርፎ አጣርፎ ይዞኝ ሄደ። እኔም ተከትዬ ሄጄ እዛ ቁጭ ብለን እያለን ላሽ ብሎ ሄዶ የነሳን አንድ ወጣትና እናት የተቀመጡበትን ስልካቸውን ላሳርጎ መጣ። እኔም ይሄ ነገር ትክክል አይደለም ብዬ ስልኩን ቀምቼ ለሴትዮዋ አስሰጣት። ሰርባ አንተ ሌባ አንተ አሮጊት የሽማግሌ ሌባ ብላ አዋርዳኝ አዋርዳኝ መኪናዋን ነርታብኝ ሄደች አለ። ከዛ አቃለው ነግሮኛል። ሲጀመር ይህ አንድ ልማድ በቶሎ የሚለቅ አይደለም። አባባ እባክዎትን ይቅርታ አድርጉልን ሲልም፣ በፍጹም እንኳን አንተ እንኳን እሱ አንተም ተዛሬ ጀምረ ስለ እሱ እንዳታነሳብኝ አሉት። በጣም ተናደዋል። ከዛም ታረቀኝም እሺ ብሎ ጸጥ አለ። እናም ስለ ሀና አወሩት። እሱም እስኪ እያለ ሀና ዘው ብላ ገባች። ሰላም ስትላቸው በድንጋጤ ከታረቀኝ እጅ ላይ የሀናን ፎቶ ነጥቀው ከመጽሐፋቸው ውስጥ አስገቡ። ከዛም ጸጥ አሏት። እንዴ አባዬ ዛሬ ደግሞ ሰላምታ ሚል እንዴ አለቻቸው። ከዛም አሉ ተርበተበቱ። ምኑ ነ ነው አለች። ደህና ነሽ ልጄ? እንዴት ነሽ አሏት። ሞቅ ያለ ወሬ ይዛችኋል መሰል ቀርታ አለች ሀና አዎ እንደሳ ነገር ደና አልሽ? ደና ነኝ አባዬ አለች። ታረቀኝም በቃ ደናምሹ ብሎ ሄደ። በማግስቴው ሀና አባቷን በል አሁን ወደ ስራ ይልህድ ምግብ አዘጋችላለሁ አትነሳም አለችው። እንደ ወገቤን አመኛል ብርዱ ነው መሰለኝ አላት። አመመን አባ? አለች። አላመመኝም ወገቤን ነው ብርዱ መሰለኝ። እሺ በቃ ተነፃሃዊ ሙቅልና ተነስተ ቁርስህን ብላ ደግሞ ልጅህ ይመጣል፣ አለችው። አይ አይ ልጅህ የሱን ነገር ተይ ለአንዴና ለመጨረሻ አይኔ እንዲያዩ አባረረዋለሁ አላት። ማለት አለች። የሆነ ስልክ ሰርቆ ግድ ካልሄድን ቁርስ ካል ካልበላም ብሎ ይዞኝ ሄደ። እዛ ሄደን አንድ ወጣትና እናት ቁጭ ብለው ያንን ስልክ ሄዶ ሰረቃቸው። ከዛም እኔም ተቆጥቼ ይሄ ነገር ጥሩ አይደለም ብዬ ስልኩን ቀምቼ ለባለቤቷ ሴትየዋ ስሰጥ አዋረደችኝ። የሽማግሌ ሌባ እያለች ሰደበችኝ። እሷን እናትየዋን ታያትና ልጁ ወጣት ነው። እንዴት እናቱን እንዴት ተቆጣት። ግን አልሰማችውም። እናም መኪናዋን አስነስታ በላይ ላይ ነዳች። አላት ሀና። ልጅ ምን ይሻለዋል! ፈጣሪ ሆይ በቃ እንደዚህ የሚያደርግ ከሆነ እንትናት በቃ አትሄድ ከሱ ጋር በቃ በቃ። አሁን ቁርሰን ብላ አለችው። እሺ አለች አሏትና፣ እሷም ወደ ስራዋ በጠዋት በር ቆርቁራ ሄደች። እንግዲህ ታረቀኝ ደግሞ ወይዘሮ ሜላት ጋር ደውሎ ሀና ተጨማሪ ስራ ምናሴን እንድትንከባከብ! እንድጠይቅላት ጠይቀው ነበር። ከዛ ሱም እሷ ነርስነቱን እንደሰራችበት ደሴ ጊዜ ጥሏት እንደዚህ እንደሆነችም ነግረዋለች። ከዛ ሱም እሺ ግን ወይዘሮ ሜራት እሺ የሚሉኝ አይደለም ሲላትም፣ ያው ልጃቸውን የሚንከባከብላቸው ይፈልጋሉ። እናም ሌላ ሰው ካጡ እኔ ሁለቱንም ሸፉኝ ብሰራ ብር እንደሚያስፈልገው ታቃለ አለችው። እሽ፣ ሞክራለሁ አላት። ወይዘሮ ሜላትን ደውሎ ሲጠይቃቸው ስለ ሀና ነው ሲላትም፣ ምንድን ነው ስለ ሀና ደግሞ ምን ተፈጠረ? ስትለውም፣ አይ ቀረብ ብዬ በአካል ተገናኝተን ብናወራ ደስ ይለኛል ሲላትም፣ እሽ በቃቶ ነገ እስራ ቦታ መጥች እናወራለን አለችው። እሱም እሽ አለ። እንግዲህ ሀና ደግሞ መታ ስራዋን እየሰራች ያለ ሰላምን ምን ቁርስ ልስራልሽ አለቻት። ከዚያም አንቺ ከቁርስ ውጭ ከምግብ ውጭ ሌላ አታውቂም አለቻት። እንዴ ሰላም ምን ነሽ ነው? ዛሬ እኮ ትክክል እየተናገርሽ አይደለም አለቻት። እና ንግግርም ልታስተምርኝ ነው ነፈስ አለች። ከዚያም ቀጠለችና አረ ሀና እንደዛ ማለት አረ ሰላም እንደዛ ማለቴ አይደለም አለች። አሁን አትጨማለቂብኝ ምን ፈልገሽ ነው? አለቻት። ምንድን ነው ቁርስ የምሰራው ብዬ ነው። ከምግብ ውጭ ሌላ አታውቂም እድሜ ልክሽን አለቻት እና ስራዬ አይደለ ስራዬ የምን ሆኖ ነው አለች። ወደዛ ሂጂ ከብት አለቻት። ከዛም ከብት ብላ ስትሰድባት ወይዘሮ ሚላት ሰምተው ነበር። መኖራቸው ነው የምትጨቃጨቁት አለች እናትየዋ ወይዘሮ ሚላት። አይ ምንም ምንም አለች እንዴ ከብት ብለሽ ስትሳደቢ ሰማሁ እኮ አለች። ታዲያ ምን ችግር አለው አለይ ሰላም እንደ የሰው ልጅ እኮ ናት ከብት ተብሎ ይሰደባል እንዴ አለቻት። እንደፈለግኩ መሳደብ መብት አለኝ ስትላትም ወይዘሮ ሜላት እንግዲህ ሰላምን በጥፊ መቷት። ተናዳ ሰላምም ላንድ ለገረድ ለቤት ሰራተኛ ብለሽ ማነቷን ለማታውቂ መታሸኛ አይደለም አለች እና ጥላ ወጣች። ሰላምን ታናዳለች። ሀና እዚህ መካከል በጣም ተጨነቀች። እትዬ አለች ገቤ ደግሞ አንቺ ወደዛ ምንም ነገር አልፈልግም፣ ሰራሽን ከሆነ በስራ አስሬ አለቻት። ሀናም ስራዋን ሰርታ ጨርሳ ከዚያ ምናሴ ደግሞ በጠዋት ወደ ትምህርት ቤት መሄድ እንዳለበት ተነስቷል። እናም ሀና በር ሲከፍትላት ወዴት ነው ደግሞ ዛሬ አለችው። ወደ ትምህርት ቤት በጧት አለችው። ወይስ ነው ያርፈጀ ነው ስትል፣ አንቺ አላረፈርሽም? እኔ በጧት ተነስቼ ነው እና ቁርስ ሰዓት በላ ቁርስ ልስራለሁ ስትለውም እዛው በላለሁ፣ ማሚ በረሳ ታኛለች፣ ቁርስ የምበላበት አላት እና ማማ አይሸኙንም እንዴ አለችው። እኔ እንጃ ዛሬ ማሚ ልትሸኘኝ አልፈለገችም አለ። እሺ ቅር ካላለ እኔ ልሸኝ አለችው። አረ ሀንዬ፣ ምንም ችግር የለውም ቅርም አይለኝም ደግሞ ስራሽን ስሬ ፀሐዩም ችግር ነው። እሺ ስትመለስ በእግር ከሆነ እኔ ላምጣ አለችው። በፍጹም ሀንዬ፣ አታስቢ። እኔ ፀሐዩም ከባድ ስለሚሆን ዝም ብለሽ ስራሽን ስሬ ለእኔ ችግር የለውም አታስብ፣ አለችው በፍጹም፣ አላት ከዛ፣ እሺ ብላ ሄደች። ስራዋን እየሰራች ምንድን ነው ደግሞ እንደዚህ በጧቱ ሞቅ ያለ ወሬ የምታወሩት? አለች። ከዛም እናትየዋ፣ ሀና እኮ እኔ ልሸኝ እያለችኝ ነው አለ። ምን ጭራሽ ያንተ ሞግዚት መሆን አማራት? ግቢ ወደ ስራሽ ብላ በጣም ጮኸችባት። እማ፣ ይችን ላይ መቆጣትሽን መቆጣትሽን አላቆምም አልሽ አይደለም? አላት። ዝም በል እባክህ አሁን ሂድ አለችው። እንግዲህ ሰላም እናቴ አይደለሽም እያለች አልነበረ። ሰላም በጣም መጥፎ ሰኗት። ሰላም ማታ ሰክራ መጣች። ጠጥታ ጠጥታ ጭራሽ ብለሽ ብለሽ እንደ ጎረምሳ ተግተሽ መጣሽ፣ ጢም ብራሽ እስከሚዞን አለቻት። እና ምን ላድርግ፣ የምታዝንልኝ እናቴ የለች። በመጠጥ እንኳ ራሴ ሞቅ ላድርግ እንጂ አለች። እኔስ አንቺ እናቴ ነሽ እንዴ? እናቴ አይደለሽም ለአንድ ለተራ ሰራተኛ ብላ እኔን በጥፊ የምትመታ እናት እናት አይደለችም። እናቴን ፍለጋ መውጣት አለብኝ አለች። ከዛም ምን ጧት እንደዛ ተናገርሽ ብለች ብለሽ ነው እንደዚህ የምትሆኚው በማለት ልቧ አዘን። እናትየዋ ምናሴ ብድግ ብሎ ገደፍ ሲያደርግ ልቀቀይ ባክ አለችው። ከዛም እንዳውም አሁንም ሂጅ እጠጣለሁ ስትል ምናሴ አትጅ ብሎ እክላሷ ይዟት ገባ። እናትየዋ በጣም አዘነች። ሀናም እንግዲህ አሁንም በድጋሚ ወደ ስራው መጣች። እናም ታረቀኝ ወይዘሮ ሜላትን አግኝቶ አዋራቸው ምንድን ነው ሲሉትም፣ እዩት ለሀና ቀን ጥሏት እንጂ ልጅውን በቅርብ ዶክተር የሚከታተልለት ይፈልጋሉ። የሚከታተልለት ዶክተር ወደ ውጭ ስለሚሄድ? ሀና ብትተካ ሁለቱንም ስራ ብትሸፉን አባቷ ታሞባታል አላት። ምን ጭራሽ ብላችሁ ብላችሁ ልጅን ልትከታተሉ ልጅን በፍጹም ለሰራተኛ አሳልፍ ያልሰጠው አለች። ምን ችግር አለው? አረ ወይዘሮ ምለት እንደ እያላችሁማ ቤቴ ልትወርሱ ነው። አረ ወረድ ሌ በህግ አምላክ ብራ በሩን ከፍታ የመኬታውን እንደወርድ አደረገችው። ውይይት ሴትዮ የሰው ሰው ነገር አይገባት ወይ አታስብ በማለት ጥሎ ሄደ። ሀናም አግኝታ ምን አለችህ አለችው። እውልሽና ወይዘሮ ሜላትን አጌቻቸው ነበር አላት። ሰሞኑን ግን አንከራተት ኳ አይደለም በጣም ይቅርታ አለችው አረ ችግር የለውም፣ ለአንቺ ይሳካለሽ እንጂ አላት። ማለት አልተሳካም አለችው። አላነገርቅም በቃ ልጀን ለሰራተኛ አሳልፌ አልሰጥም አለች አላት። እንዴ እኔ እኮ እንደተማርኩ ስራውንም እንደምሰራ አልነገርካትም? ነገሯት ነበረ፣ ግን በፍጹም ብላ አመናጭ ካስወረደችኝ አላት። በቃሽ ችግር የለውም። ካልፈለገች ተፈቀደች ብዬ ነው እንጂ ችግር የለውም። አለችው ከዛ እሱም ሀና አንድ መላለይ ሲላደስ አላት። ምንድን ነው እሱ? ይኸውልሽ በሙያሽ ከልጁ ጋር ተቀራርበሽ እርጩ። ከዛ ልጁ አንቺን ከወደደሽ እና ከፈለገ ለእሷ ይነግራታል፣ ያሳምናታል። አላት በፍጹም አላደርገውም። ፈጣሪ የማይወደውን ኃጢአት አላደርግም አለችው ማለት ምን ችግር አለው? እንዲህ ሴትየዋን ሳታቅ መሸወድ በፍጹም ለእኔ ልን አይቀበልም። ፈጣሪ ያለው ይሆናል ብላ እሷም ወደ ስራው አገባች። ጆሮ ደግሞ እንግዲህ ሀናን አናግሮ ሲመለስ ታረቀኝ አገኘው። ጆሮ ቁጭ ብሎ ያለቅሳል። እናም አገኘው አንተ ጆሮ አሉ ወይ? ከዛም በሀና አባት በጣም እንደሚወዳቸውና የልጅነት የአባት ፍቅር እንደሚሰጠው በጣም ነገረው የእውነት ብርም አልፈልግም ያ ኢልያስ የሚለው የሚልከውንም ብር አልፈልግም። እኔ የምፈልገው ይህን አባት ታርቀውኝ ይበቃ እንደ ድሮ መቀጣይ ነው የምፈልገው። ደስታን፣ ሰላም እርሳቸው ጋር ሲሆን ቦርቅ ቦርቅ ይለኛል፣ ጮህጮህ ይለኛል፣ ሳቅ ሳቅ ይለኛል። በቃ ይሄን ማግኘት ነው የምፈልገው። አልፈልግም ገንዘብ። አለ የእውነት ተቀይረህ ነው አለው። ታርቀኝ የሁኔት ነው አለ። እሺ በቃ ተናደው በእንጂ ጠርተው አይደለም። ስለዚህ ጀሌድ፣ ለዚህ ለውጥህማ ግዴታ ቆንጆ ቁርስ መጋበዝ አለብኝ አለው ታሪ። ከዛም እሺ ብሎ ሄዱ ቁርሱን ተጋበዘው በኋላ እንግዲህ ታረቀኝ ጆሮን ይዞት ሄደ። የሀና አባት በፍጹም አይኑላ ፈራሉ። የዚህ ጊዜ ጆሮ ልቡ ተሰበረ፣ በጣም አዘነ። ስሜታዊ ሆኖ ተናገራቸው። በጣም አዝናለሁ እንደ አባትነት እውነት ለሀገርም ለዓለምም አባት ይሆናሉ ብዬ ነበር የማስበው፣ ግን እራስ ወዳድ ነዎት ሲላቸው እየሰደብከኝ ነው። እንዳንተ አይነት ልጅ እንኳንም ያልኖረኝ እኔ አልፈልግም። የሌባ ዝምድናም ሆነ የሌባ ፍላጎትም የለኝ አሉት። አይ እርሰው የሰረቁት እኔ ነኝ፣ ግን ደግሞ ከፈጣሪ የተሰጠውትን ትልቅ ይቅርታ ደግሞ ገፍተውታል። አየሁት፣ ይሄ ነው ችግራችን። አመሰግናለሁ ብሎ በጣም አዝኖ ከቤት ወጣ። የሀናም አባት የተናገረውን ነገር ከውስጣቸው አስገቡ። እተቀመጠበት ሄደው ይቅርታ ጠይቀውት እንደ በፊታቸው ሆኑ። እንግዲህ ሰላም ደግሞ እየረበሸች ትገኛለች። እናም ሀና እዛ ቤት እንዳለች ወይዘሮ ሜላት ጠዋት ከፍተውላት፣ አንቺ እንደ ሰራተኛነትሽ ተቀመጪ እውጪ። የቤቴን ገመና የሚያወጣ በፍጹም አልወድም አሏት። ማለት ምንድን ነው? ምን አደረግኩኝ? አለች። ምንም ማስተባበያ አልፈልግም። ምናሴን ዶክተር እንደሚያስፈልገውና እንደምትከታተል ለታረቀ ነግረሻዋል አይደል? ስለዚህ ካልሆነ ግልጽ፣ ይሄ ዛሬ የመጀመሪያ ስህተትሽ ነው። ከቀጠርሽ መንቅሬ ነው ማስወጣሽ፣ አሏት በጣም ይቅርታ ብላ አልቅሳ፣ በገዛ ምላሱ ይገደሉ የሚባለው ይሄ ነው አለችና ስራን ሰራች። ከዛም ስራ ጨርሳ በሳሎን ቁጭ ብላ እንግዲህ ኤልያስን እያወራች እያለ ከፍቷት፣ ሁሉም ነገር አቅቷት እየነገረችው እያለ ሰላም መጣች። ከዛም ደንግጣ ተነሳች። ሰላም መጣሽ? አ ምን ያክል በዘብዙሻል ምን ነሻል አለቻት። ምንም ምን እንደሌባ ተርበተበቻለሽ? አለቻት። ምንም አረ፣ እንደዛ አይደለም እንደዛ አይደለም አለች። ግን መጀመሪያ እያወራቻለችው ኤልያስን ነበረ። ኤልያስ፣ ሁሉም ነገር ደክሞኛል፣ ከአቅሜ በላይ ሆኗል አለችው። ሀንዬ፣ አንቺ ተስፋ ከቆረጥሽ በቃ፣ በጣም ከባድ ውስጥ ችግር ውስጥ ነሽ ማለት ነው። በችግሮች ጊዜ ከጎንሽ መሆን ሲገባኝ አላት በቃ አላቅም፣ ከብዶኛል። ኤልያስ አለችው። ተረጋጊ፣ ተስፋ አትቁረጭ ብሎ መከራት። እናም በቃ እያለችው እያለ ሰላም መታ። አንቺ ምን ያቅም? ደነገጠች፣ ተነሳች። ምን ያቅም በሰብዘሻል አለቻት። ምንም። ሰላም ምንም፣ ምን ልስራልሽ ቁርስ? አለቻት። ምንም። ስሚ ስልክ እያወራሽ ነው አይደል አለቻት። አዎ አሁን ገና ትክክለኛ የሰራተኝነትሽን ጠባይ አሳየሽኝ፣ አለቻት ማለት፣ እንዴት ወንድ ጎረምሳ እያወራሽ ነው አይደል? ነገ ጧት ደግሞ ቤት ይዘሻቸው ትመጫለሽ። አረ የምን ጎረምሳ ነው እኔ ቤተሰብ ነው የማወራው፣ እውነት ሰላም፣ ኧረ በማርያም እንንተስ አይነት ሰው አይደለሁም አለች። ማሚ ጉድሽን አላየሽ፣ ነገ ጧት ደግሞ ይዘሻቸው ትመጫለሽ አንቺ የማትረቢ አለቻት። ማሚ ከሰማች ገደለች ይህን ቀረሽ። አረ ሰላም ምንሽ ነው? አረኔ እንደዚ አይነት ሰው አይደለውም እባከሽን አለቻት። አሁን አትለፍለፊብኝ የጅነ ቁርስ ስሪልኝ አለቻት። እሺ አለች ሀናም በለቅሶ እንበዋን አጠበች። ከዛም ሄደች ና እጆሮ ጋ አባቷ ጋ እንዳይደርስ አስጠነቀቀቻት አስጠነቀቀችው ባንተ ምክንያት ከህይወት ይወጣልኝ ከስራም ልባረር ነው ሌባዬ ተባልኩኝ። አሁን ደግሞ አባቴን አዋረድከው አህለች። አይገርምም። ከዛም ሄዳ የምሰራበት ቦታ አንድ የሰረካት ሴትዮ ናት። ባለፈም ልጅቷን የሰረካት እሷ ናት። አሁን ደግሞ አባቴን አሰደብከው። እባክህን አባቴ ያለበት ችግር ይበቃል፣ እኔም ያለበት ችግር ይበቃል። እባክህን ከአባቴ ራቅ ብላ በጣም ተናገረችው። ጆሮም በጣም አዘነ። እሺ በቃ በማለት ምንነሽ ነው ጭራሽ